በሱ ነው የተጎዳሁት። ብር ጠፊ ነው፣ ብር ይጠፋል፣ ይገኛል፣ ይመጣል። እንደሄደው አላለ ባልደግስበትም፣ ብደግስበትም ጥፋ ካሉ ይጠፋል። ስለዚህ ብሩ ሳይሆን የጉዳቴ ልጆ እንግዲህ፣ ሰይድ በዚህ መልኩ ደግሞ መጥቷል ማለት ነው። ሰይድ ጥያቄና መልስ ተደርጎለት ነበረ። መልሱ የሆነው ምንድን ነው? ጥያቄው ሲሆነው ምንድን ነው? እሱን አብረን እናያለን ማለት ነው ጥያቄው አዩን በማግባትህ ህይወትህ ሁላ ተመሰቃቀለ። አዩን ያገባሃት አስበህበት አቅደህበት ነው ወይ ተብሎ ቢጠየቅ አዩን ያገባኋት አስቤበት አቅዴበት ሳይሆን ያው ወደ ኢትዮጵያ ስገባ ፕራንክ ለማድረግ ነበር። እሷ ደግሞ ትፈልገኝ ስለነበር፣ ታፈቅረኝ ስለነበር፣ ትጠብቀኝ ስለነበር የእውነት መስራት አመረረች። ከዛም የሰው ነፍስ ከሚጠፋ ብዬ አገባኋት፣ አለ ማለት ነው። እና አዩን ባገባሃት ሰዓት እዚህ ጋ ብዙ ነገር አሳጥቷሃል፣ ይሄን ነገር አላሰብክበትም ነበር ወይ ቢባል፣ አዎ አላሰብኩበትም፣ ሱመያ እንደዚህ ታደርጋለች ብዬ አላሰብኩም። እንዴት እንደዚህ አታረግም ብለህ አሰብክ ቢባል፣ ሱመያ ጥሩ ሰው ናት፣ እንደዚህ አይነት ነገር በፍጹም አታረግም ብዬ ነበር፣ አለ ማለት ነው። ከዛ መጨረሻ ላይ ምን አለ? እሺ ሱመያ ጥሩ ሰው ናት ከተባለ ለቤት እዛ ሀገር እየኖራችሁ ከሴት ጋር ስትሆን ወይም ከሴት ጋር ምናምን ስትሆን ሱመያ ምን አይነት አመለካከት ነበራት ቢለው፣ ምንም አይነት አመለካከት የላትም በማንም ጋር ወጥቼ እገባለሁ፣ ከማንም ሴት ጋር በርዘግቼ እቀመጣለሁ፣ በዚህ ሁኔታ ጠርጥራኝም አስባኝም አታውቅም ማለት እና አው ሱመያ በጣም ትወድ ስለነበር በጣም ስለምታምን ስለምታፈቅር፣ እንደዚህ አይነት ነገር በውስጧ የለም ነበር ማለት ነው አቶ አሁን ግን አንተ ምን አደረግ፣ በፕራንክ መልኩ እኔ ሚስቴንና ልጆቼን ትቼ ስህተት መስራት አልፈልግም፣ ሚስቴ ከፈቀደችልኝ እንኳን ራሱ መጥቼ በድጋሚ መልሼ እንዳገባሽ አደርጋለሁ እንጂ ከሚስቴ ፍቃድ ውጭ ሆኜ ላገባሽ አልችልም። ምክንያቱም እኔ አሁን ያደረግኩሽ ለፕራንክ ነው እንጂ አንቺን ፈልጌ ፈቅጄ ላገባሽ አይደለም ብለህ ለአዪ በረኪና መልስ መስጠት ትችል ነበር ማለት ነው አቶ ሰይድ ማለት ነው የፈለገ ሞታለው ብትልህ እንኳን ራሱ ከሚስቴ ፍቃድ ውጭ በፍጹም ይሄን ነገር ላደርገው አልችልም፣ ሚስቴ ከፈቀደችልኝ በድጋሚ አገባሻለሁ ብለህ ሱመያን አስፈቅደህ እርግጠኛ ነኝ እንደዛ ብለህ እዛ ፕራንክ ላይ ይህን መልስ ብስሰት ሱመያ ሳትውል ሳታድር ትፈቅድልህ ነበር ማለት ነው። አንተ ግን ምን አደረግ በራስ ሀሳብ ገና ለገና እሞታለሁ ስላለች ብቻ መድኃኒት እጠጣለሁ ስላለች ብቻ ተጠራሁና ተቋረጠ ማለት ነው እና አቶ ሰይድ እንግዲህ በዚህ መልኩ ሱመያን ባለማስፈቀዱ ከሱመያ ፍቃድ ውጭ በመሆኑ አዩ በረኪና ሊያገባው እንግዲህ የደረሰበትን መከራና ፈተና ተመልከቱት። አንዴ ከአንዱ ሀገር፣ አንዴ ከአንዱ ሀገር እያለ ማለት ነው። እንግዲህ አዩ በረኪና ያው ሳይወዳት እና ሳያፈቅራት እንዳገባት ሁላችንም እናውቃለን። ይሄ ምክንያቱም እሱ ራሱ ባይናገር እኛም እናውቃለን። ለፕራንክ ፕራንክ አርጋት ተብሎ ነው እንግዲህ ይሄ ነገር ያዩ ሴራም ሊሆን ይችላል እኮ ፕራንክ አድርጋት ተባለ። በፕራንክ መልኩ እንግዲህ አዩ በረኪና የማትመጣበት አይታወቅም። እስኪ ሰይድ ከመጣ ፕራንክ አርጋት በሉት። ከዛ እሱ ፕራንክ ሲያደርገኝ በዚህ መልኩ እኔ ደሞ ካላገባህኝ እሞታለሁ ብለዋለሁ፣ ከዛ ወዶ ሳይሆን በግዱ ያገባኛል ብላ ያዘጋጀችለት ወጥመድም ሊሆን ይችላል። አዩ ለሰይድ ማለት ነው። አዩ በረኪና በምን እንደምትመጣባቸው አትታወቅም፣ አውሬ ስለሆነች ማለት ነው። እና እንግዲህ አዩ በረኪና በዚህ መልኩ ሰይድን አገብታ ከልጆቹም ከሚስቱም ነጣጥላ ብቻዋን አስቀርተዋል ማለት ነው። ብቻውን አስቀርተዋለች። አሁን ደግሞ ያለው እንግዲህ በዛ በሰናአንና በምንድን ነው ባል ሀገር ነው የተቀመጠ ማለት ነው። ድሮ በሚኖሩበት ሀገር ስለዚህ ብቻ የሰይድ ጉዳይ በዚህ መልኩ ነው ማለት ነው። በጣም ተናዷል። በጣም ውስጡ ቅስሙ እንደተሰበረ ያስታውቃል። አዩ በረኪናን በማግባቱ በጣም እንደተናደደ እና ያው ወደኋላ ያሳለፋችሁትን ስህተት ያሳለፋችሁትን መጥፎ ነገር መመለስ አትችሉም እንጂ በጣም የተናደደው ያኔ አዩ በረኪናን ያገኘበትን ጊዜ ወደኋላ ተመልሶ ድሌት ማድረግ ቢችል ድሌት ያደርገው ነበረ፣ ግን አይችልም፣ አልቻልም። ለዛ ነው እና በጣም ተናዷል እንግዲህ ሰይድ ምንም ልናረጋ አልችልም ቻለው ማለት ነው። መጀመሪያ እኔ እንዳልኩ አንቺ ሞት አለው ስላልሽኝ፣ እኔ ላገባሽ አልችልም መጀመሪያ ሚስቴን አስፈቅጄ ግን ላገባሽ እችላለሁ። ለጊዜው ግን ዛሬ ፍራንክ ነው ያደረግሽ ብላ መልስ መሰጣት አዪ በረኪና ምንም አትሆን ላንተ ብላ ነፍሷ ልታጠፋ ሞኝ ሞኝ ነህ። ለካ ሌላው እንግዲህ ሲኪና ደግሞ መታለኝ ማለት ነው ሲኪና ስለ ሱመያ ነው የመጣችው። በእውነት ሱመያ ሁላችንም አሳስባናለች። ሱመያ የጠፋችበት ጉዳይ ማለት ነው። እንግዲህ ሱመያ የጠፋሁበት ምክንያት ቤት ለመቀየር ሞክሬ ነው፣ ቤት ለመቀየር አስቤ ነው። እና አታስቤ ሲኪና አለሁ። ምክንያቱም በዙሪያዬ ያሉ ሰዎች ተመልሰው እየወጉኝ ነው። እያወኩ አይደለም፣ ምን እየተካሄደ እንደሆነ እያወኩ አይደለም። እነ ሰይድ፣ እነ ሰላም፣ እነ ሀዩ ምን እያረገች እንደሆነ ሀዩ አላቅም። ሀዩ ሁሉ ነገሬን ታውቃለች። ሀዩ የቆየች ጓደኛዬ ናት አሁን ላይ ግን ተመልከች ምን እንደተፈጠረ። ሰላምም ቢሆን እወድሻለሁ ወይም ጥሩ ጓደኛ ነኝ በሚል መልኩ ተመልከች ምን እንደተፈጠረ። ስለዚህ እኔ ልጆቼን ይዤ ቤት ፈልጌ ለመቀየር ፈልጌ ነው፣ ለዛ ነው የጠፋሁት ብላለች። እንግዲህ ሲኪና መልሷ የሚሆነው እባክሽን ሱመያ፣ ሰውን አትመኝ፣ ሰውን አትመኝ በቃ በጓደኞችሽ በቆዩት ጓደኞችሽ አየሹ። ካሁን በኋላ በዙሪያሽ ያሉ ሰዎችን እንዳታምኝ አይደለም ሌላ ሰው ሰይድን ባልሽን ራሱ እንዳታምኙ ብላታለች ማለት ነው። ሌላው ሲቀጥል ወደ ጎንደር ወደ ቤተሰቦችሽ ሂጂ፣ ከመሀል ከቤተሰቦችሽ መሀል ምንም ነገር አትሆኝም። ሌላው ነገር ደግሞ እኔ ከጎንሽ አለሁ፣ በፈለገው ነገር እኔ ከጎንሽ አለሁ። ወደ አንቺ ወዳለሽበት እንኳን ራሱ ውሰጂኝ ብትይኝ ከነ ልጆችሽ አመጣሻለሁ። እባክሽን ሱመያ ራስሽን ጠብቂ፣ ውሰጂኝ ካልሽኝ እኔ ከነ ልጆችሽ ወደዚህ አመጣሻለሁ። ሳሉል ሳላድር እኔ ከጎንሽ እንዳለው እንዳትረሽ ይብላለች ልጆችሽንም አንቺንም ራስሽን ጠብቂ ብላታለች። እንግዲህ ስኪና ማለት ነው ይሄን አክል ነው እንግዲህ የሰው መውደድ ይስጣችሁ ማለት ማለት ነው። እና እንግዲህ ሱመያን በቤተሰቦቹ ጭምር ነው የሚወዷት ማለት ነው። እና አይበረኪና ደግሞ ግግም ብላ ደርቃ እንግዲህ ያው ምን ታረጉታላችሁ፣ አሁን ብቻዋን እንግዲህ ምን እንደተፈጠረ እያያችሁ ነው። ብቻዋን እንደ ቆራ እየወጣ የተጮሃለ በቃ እንደዛ ነው ማለት ነው። ሱመያ እንግዲህ መቼም ለቤተሰቦችሽ መጥተሽ ቪዲዮ ትሰራ ያለሽ ብዬ አስባለሁ። ምክንያቱም በጣም ጠፍተሻል። አል በጣም የጠፋሹ ብቻ አላቅም። እንግዲህ ያው በስኪና በኩል መልእክትሽ ደርሶናል ማለት ነው። ሌላው ፈጣሪ ይጠብቅሽ እንላለን። ስኪና እንግዲህ ከጎንሽ እንዳለች ነግራሻለች ማለት ነው። ስለዚህ ልትፈሪ አይገባም። እንዲያውም እኔ እራሱ ስኪና እንዳለችው ጎንደር ብትገቢ ነው ደስ የሚለኝ። ጎንደር ላይ ቁጭ ብለሽ ከተማው ላይ ልጆችሽን እያሳደግሽ ቪዲዮሽን እየሰራሽ ቁጭ ብትይ ማንም መጥቶ አይነታሽ። ሰይድ እራሱ ደፍሮ እዛ መቶ ጫፍሽን አይነካም። ጫፍሽን ማለት ነው አይነጣም። ሁለተኛ ጎንደር አይመጣም ደግሞ እና ለማንኛውም እኔም እንደ ስኪና ወደ ጎንደር ወይም ባህር ዳር ላይ ወይም ጎንደር ላይ ሂጂ እንደዛ ነው የሚለው። ስለዚህ ሱመያ ባለሽበት ፈጣሪ ጠብቅሽ። ይህን ቪዲዮ ያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የኔንም ለሱመያ መልካም ምኞታችሁን ተመኙ። ባይ ባይ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሆነው።